1446ኛው የዳል ፈጥር በዓል በአፋር ክልል የተለያዩ ከተሞች ተከብሯል። የበዓሉ ተሳታፊዎችም በጾም ወቅት ያሳዩትን የመረዳዳት ባህል አጠናክረው እንደሚቀጥሉ ገልጸዋል። የበዓሉን አከባበር መሐመድ አሊ አድርሶናል። መርሓባ የዳል ፈጥር። 1446ኛው የዳል ፈጥር በዓል በአፋር ክልል በተለያዩ ከተሞች በታላቅ ድምቀት ተከብሯል። ከእነዚህም ከተሞች መካከል ሰመራ፣ ሎጊያ ጀምሮ ሁለት ሰዓት ጀምሮ ወደ ኤድ መስገጃ ቦታዎች ላይ በመሰባሰብ ፈጣሪውን በማወደስ እና በማመስገን በታላቅ ድምቀት አክብሯቸዋል። በመጨረሻም የኤድ ሰላትን በመስቀል ህዝበ ሙስሊሙ ወደ የቤቱ የተበተነበት ሁኔታ አለ። በዛ አጋጣሚ አግኝተን ያነጋገርናቸው የተለያዩ የሃይማኖት የእምነት ተከታዮች እና የሃይማኖት አባቶች በዓሉን ረመዳኑን ባሳለፍንበት አግባብ ረመዳኑን የተቸገሩ ወገኖችን በመደገፍ ያለንን በማካፈል ፍቅር፣ ሰላም፣ አንድነትን በመስበክ በመልካም ሁኔታ እንዳሳለፍ ነው ሁሉ ኢዱንም እንደዚሁ በዚሁ አግባብ ከኤድ መልስ ወደ የቤታቸው ሲሄዱ ጎረቤቶቻቸውን በመዘየር የታመሙ ሰዎችን በመጠየቅ የቲሞች የያዙ አሉ። አሳዳጊ የሌላቸው ማለት ወይ እናት አባታቸው የሞቱባቸው ጎረቤቶቻቸውን አቅመ ደከማዎችን አረጋውያኖችን በመደገፍ ካላቸው በማካፈል በጥሩ ሁኔታ በአብሮነት ለማክበር መዘጋጀታቸውን ገልጸውልናል። ርዕሰ መስተዳድሩ ሰመራ ላይ በተገኘው የሰላት መስገጃ ቦታ ላይ ተገኝተው እንደ ማንኛውም እምነቱ ተከታይ መንፈሳዊ ኩነታቸውን አብረው ከህብረተሰቡ ጋር ከውነዋል። ከዚያ ያለፈ ግን መልዕክት ቀደም ብለው በማህበራዊ ትስስር ገጻቸው ላይ ያስተላለፉት መልዕክት እዛ ላይ ያው አብሮነትን ረመዳኑ ላይ ያሳለፍንበትን አግባብ መረዳዳትን፣ መደጋገፍን በሚያጠናክር አግባብ ማሳለፍ እንዳለበት ሰፋ ያለ ገለጻ ያርጉበት ሁኔታ አለ። በዓሉ አጠቃላይ በእነዚህ ከተሞች በተለይም በሎጊያ፣ ሰመራ፣ ዱብቲ እኛ በቅርብ ርቀት በቃኝ ናቸው የክልሉ ከተሞች በጥሩ ሁኔታ በታላቅ ድምቀት ደስ በሚል ሁኔታ ህዝቡ አብሮነቱን፣ ሰላሙን በሚያጠናክር አግባብ በድምቀት አክብሯቸዋል።